ወደ አውሮፓ ወይም ደግሞ ወደ የትኛውም ውጭ ሀገር ለመሄድ ፕሮሰስ ላይ ያላችሁ ሰዎች እንዲሁም ደግሞ የመሄድ ፕላን ያላችሁ ሰዎች አንድ ነገር ሪከመንድ ላደርጋችሁ ነው የመጣሁት። ኢትዮጵያ ውስጥ ያላችሁ ማንኛውም ዶክመንት ወደ ውጭ ሀገር ስትሄዱ ሄልፕ ያደርጋችኋል፣ እጅግ በጣም ይጠቅማቸዋል። ለምሳሌ ትምህርት ዶክመንቶቻችሁ ሊሆን ይችላሉ፣ በውጭ ጉዳይ ሚኒስቴር በኩል አውተንቲኬት ተደርገው፣ እንዲሁም ደግሞ መንጃ ፈቃዳችሁ ሊሆን ይችላል፣ እንዲሁም ስኪልድ የሆናችሁበት ፕሮፌሽናል ትሬኒንጎችን ወስዳችሁ ሰርቲፋይድ የሆናችሁበት የሰርቲፊኬቶች ሊሆን ይችላል ሉ ብቻ የተለያዩ ዶክመንቶች ከሌላችሁ እንዲሁም ሾርት ተርም የሙያ ነገሮችን ወስዳችሁ ፕሮፌሽናል ሆናችሁ ብትመጡ ይጠቅማችኋል። እኔ የራሴን ኤክስፒሪያንስ ስዊዘርላንድ ላይ መጥቼ እንዴት መንጃ ፈቃዴን እንደቀየርኩት ልንገራችሁ። እያንዳንዱ ሀገር ድራይቪንግ ላይሰንስን በተመለከተ የራሳቸው የሆነ የአሰራር ሥነሥርዓት አላቸው እና ስዊዘርላንድ ላይ ግን እኔ ባለኝ ወረቀት በያስኩት የኢትዮጵያ መንጃ ፈቃድ ስዊዘርላንድ ውስጥ አንድ ዓመት ያህል ነድቼ አንድ ዓመት ላይ ተፈትኜ የሀገሩን መንጃ ፍቃድ መያዝ ችላለሁኝ። ተፈትኜ ካለፍኩኝ ማለት ነው። እና ያ አንድ ዓመት የሚሰጠው ለምንድን ነው? አንደኛ ሀገሩን፣ የመንገዶቹን ሁኔታዎች፣ ህጉን፣ ደንቡን ምናምን እስከ ማውቅ ሀገሩ ጋር እስክላመድ ነው። እና በያዝኩት መንጃ ፍቃድ፣ በኢትዮጵያ መንጃ ፍቃድ አንድ ዓመት ያህል መንዳት ችላለሁኝ። ፕላስ ደግሞ የኢትዮጵያ መንጃ ፍቃድ ኢንተርናሽናል የተደረገ አይደለም። እዜ ጠየቁኝ ራሱ ኢትዮጵያ የምጠቀምበት መንጃ ፍቃድን ይዤ የመጣሁት ግን ደግሞ መንጃ ፍቃዳችሁ አትሊስት በእንግሊዝኛ የተጻፈ መሆን አለበት። ማለት በአማርኛም በእንግሊዝኛም ትርጉም ይኖራል። ብዙ ጊዜ መንጃ ፍቃዱ ና እንደውም ምን የገጠመኝ ምንድን ነው፣ በአማርኛም በእንግሊዝኛም ሆኖ የደረጃው አይነት ግን የመንጃ ፍቃዱ የደረጃው አይነት ግን አውቶሞቢል ይላል። አውቶሞቢል የምትለዋ እንግሊዘኛ ቃል የተጻፈችው በአማርኛ ነበር። ይሄ ኢትዮጵያ መንጃ ፍቃዴ ነው ና ሁሉንም ማዩት ነገር ግን አውቶሞቢል የምትለው አንድ ወርድ ግን መተርጎም ስላለባት እንደገና ኤክስትራ ብዙ ብር ነው የትርጉም ከፍዬ እንደገና አስተርጉም ያመጣውት። ና እንደዚህ አይነት ስህተቶች እንዳይፈጠሩ መጀመሪያ መንጃ ፈቃዳችሁን ቼክ አድርጉት፣ ፉሊ በእንግሊዝኛ ሙሉ ኢንፎርሜሽን መያዙን። ከዛ በኋላ የአይን ምርመራ አደረግኩኝ፣ የፈተና ቀኔን አስቀጠርኩኝ። ስዊዘርላንድ በገባው አመቴ ሊሆን ሲል ማለት ነው። እና የፈተና ቀኔ ሲደርስ ተፈተንኩኝ ማለት ነው። ባይዘወይ ስዊዘርላንድ ውስጥ መንጃ ፈቃድ ማግኘት ኢትስ በጣም ቢግ ዲል ነው፣ ቢግ ዲል ማለት ነው ተፈትኖ ማለፍና። በኔክስት ቪዲዮ ላይ ስለ ፈተናው አይነትና ስለ ሁኔታው ቲፕ ሰጣችኋለሁኝ። ባይ